ፈጣሪ እንኳን ታረቃችሁ፣ ኢሊሊሊሊሊ እንኳን ታረቃችሁ። ወይኔ አምላኬ፣ ወይኔ አምላኬ፣ አንተ ደስ በለልክ። ፈጣሪ ብቻ ብቻ ብቻ የዚች ልጅ የዚች ልጅ ስሜ እንደጠፋ የፍቅርዬ ስሜ እንደጠፋ። ውይ ውይ ውይ፣ አፍራሽ ሌላ ሚያቋሸሸው፣ ሌላ የሚሳደበው ፍቅርዬ። ወይኔ የኔ ጨረቃ፣ የኔ ልልት፣ የኔ ውድ ውድ ውድ ውድ ውድ ውድ ኮነች በቢልን ማትገኝ ውድ ነሽ። የኔ ሊልት፣ የኔ ጀግና፣ የኔ የኩራባቸው ልጅ በጣም እኮ ነው የምወጥሽ። የኔ ጣፋጭ ማይትረስኩኝ ይመስለኛል። ደጋግሜ መናገር አይጠበቅብኝም። እንደዚ አይነት ፍላጎት የለኝምጉ ያለአን ብዙ ጊዜ እስከመወ ከወሰንኩኝ በኋላ ነገሮችን ወደኋላ መጎተትን

ውስጥሽ ደምቶ ቆስሎ ማውራት ፈልገሽ ከጠገብሽ የምታወሪ ሰው ችግርሽ የምታካፊ ሰው ከሌለ በጣም ይከብዳል። እና ያያ ነገር ረዳሻለሁ ልልሽ ፈልጌ ነው። በቃ ብዙ ነገር አሳልፈሻል፣ ብዙ እንትንብለሻል ግን እልህ ያለብሽ ሴት ትመስያለሽ ሳይሽ፣ እና በእልህ ወደ አብረሽ የምትመለሽ ይመስለኝ

ሰላም፣ ሰላም ቤተሰቦች፣ እንዴት ናቸው? አማናችሁ ያለው እስኪ እርምስኪን በጣም ደህና ነኝ። ሁሉ ሰላም ሰላማችሁ የበዛ ይሁንልኝ። እኔ እውነት እቺ ልጅ በጣም አንጅቴ ነው የምትብላይ ብቻችሁ እሷ ያልሰራች ስራ ታወራላችሁ። እሷ ማታደርገው ነገር ታወራላችሁ። እሷ እኮ እነሱ ለነሱ ብላ ማስዋት ከፍላ ለነሱ ብላ አስታርቃለሁ ብላ እንደዚህ ስታለቅስ ሳት እናንተ የምታቋሸሹ ልጆቹ ግን እንዴት ናችሁ? ግን እውነት ለእናንተ ሕሊና እንዴት ፈቀደላችሁ? ግን ለእናንተ ሕሊና እንዴት ፈቀደ? እንዴት ለእናንተ አይምሮ ታዘዘግን እቺ ልጅ እቺ እኮ አንድ ፍሬ ጮጭ እኮ ናት። እቺ አንድ ፍሬ ለግላጋ እቺን ስታስለቅሱና ስታንቋሽሹ ያፈረሰው ሌላ ያዳፈረሰው ሌላ የምታሳድቡት እቺ ልጅ ምን አደርጋ ነው? ቆይ ምን አደርጋ ነው? እቺ ልጅ እቺ ልጅ ቆይ ምን ምን በድላ ነው? እናንተ ወንድ እቺ ልጅ የምታስለቅሱ ጌታን አትፈሩም? ኧረ ተው፣ ኧረ ተው ጌታን። አንጀቴ በለች አንጀቴ፣ አንጀቴ እንደ እሳት አቃጥለች። እቺ ልጅ በጌታ ምን አድርጋ ነው? ቆይ አሁን እቺ ልጅ እንዴት የምታለቅስ ልጅ ናት እ የዚች ልጅ አይን ላይ እንባ የሚወጣ ይገባታል? ይች እኮ ማስዋትነት ብላኮ ነው ለነሱ ሊመልሰው ብላ ለነሱ ውለታ ሊሰራ ብላኮ ነው። እናንተ ግን ስራው ይስጣቸው። ምንም አልልም፣ በእውነት ምንም አልልም። እንጃ በእውነት አንጀት የበላይ ሆና ሆኖ ሌሌ ጨለማ ወረሰው ቤቴን አቅቶያልያላችኔ በስራ አዝዬ

ያደረጋችሁበት መንገድ ነው። እናንተን ትዚህ እንድረዳ ያደረጋችሁ ይጓጓሽ ትክክል ናችሁ ሁለታችሁ እንዴ ትክክል ናችሁ። ሌሎች እንደፈለግኩኝ ታውቂያለሽ፣ ኦልሬዲ እኔም ብቻ አይደለም ብዙ ሰዎች መካከል በ የሰራችሁት ነገር አለ። ሰው እንዲመስል ያደረጋችሁት ነገር አለ። ሰው ልብ ውስጥ ሰው አእምሮ ውስጥ በሚያየው ነገር የቀረጻችሁት ነገር አለ። ስለዚህ እኔ እንደዚህ ልቤ በመደንደኑ ለምን ሆነ ብለሽ ልትኝ አትሺም፣ ምክንያቱም ይሄ የሥራሽ ውጤት ስለሆነ ተባሸረ። እንደዛም እንዲሆን ነው እየሰራችሁ የነበራችሁት ሁለታችሁ። እና ለምን ሽ በቃ ካደረግሽው ነገር አንጻር ነው ፉም እንደዛ ላይ ያደረግ የቻለው። እኔ እሱም ላይ መፍረድ አልፈልግም። እሱም የተሰማው ስሜት ነው ያሳየኝ ምናምን እና እኮ እንዲያሳይሽ እኮ ነው ለስ ላ እንችግር አልነበረውም። እሱ ግን አትሊስት አንቺ ትክክል ነኝ ብለሽ እንዴት ልታስብ ቻልሽ? በዚህ ልክ የራስ እንደማያን ከገባሽ አንድ ሰው እንዴት ነው እየጎዳሽ የሌላን ሰው ህይወት ልታረፊ ነው ትችው በዚህ ነገር ውስጥ ነው የተረዳሁት። ምን እንደሆነ ታውቂያለሽ? ብቻሽን ሽን ሆነሽ አንቺም የራስሽ ፊሊንግ እንደነበረ ነው ልረዳ ይቻል ከነገርሽኝም ካሳየሽኝም ነገር አንጻር እና አንዳንዴ ተገቢ ያሉ መንገዶችንም መጓዝ የራስን ህይወት ችግር ውስጥ እስከ መክተት ያደርሳሉ እና የአንቺ እርዳታ በሚያስፈልግበት ልክ ትረጃለሽ። አስፈላጊ የሆኑ ደግሞ ካልተገኘ መተሆን ያለብሽ ማስገባሽ አይደል ምክንያቱም አንደኛ የራስሽን ህይወት ታጫለሽ። እሺ የራስሽን ህይወት አጣሽ እንበል እና ሌላ ሰው እየጎዳሽ ነው የምትሄጂው። ምን ያህል እንደተጎዳ እኔ፣ በጣም ብዙ ጊዜ እንጃ ይደውልልኛል። ብዙ የሚያወራው ሰው የለም አላቅ አላቅም ብቻ በጣም ብዙ እንደተከፋ ምናምን ነገር የነበረና ያው አለ አይደል፣ እዛ ህመም ውስጥ እኔም ስላለው አይቲንክ ትረዳኛለች ብሎ ነው ያንን ነገር ሁሉ የሚያደርግ የነበረው የሆነ ነገር ለመፍጠር ሞክር ላይ ነበረ እኔ ደግሞ ሁለቱም ወደው ያደረጉት ነገር ስለሆነ በቃ ስትሮንግ መሆን ያለብን፣ አንተ አንተ ደግሞ ከኔ በላይ ጠንካራ መሆን ነው ያለብህ ብዬ ይለው ነበረ። ምክንያቱም ያው አላ አደለ ወንድ ልጅ ነህ ጠንክር ምናምን ስትው የሆነ ወንድ ልጅ በ ወንድ አርለ እንዲ ምናም ብለ ስትው የሆነ ጠንክሬ ማለት ባህሪ ያለው ብዬ ስለማመን እንደዛ ለው ነበረ። እሺ ምናምን ብሎ ለመረጋጋት ይሞክራል። ሶ የእሱንም ነገር በጣም በጣም በብዙ መንገድ ጎርተሸዋል እና የኔን ነገር ታስተካክል የሄድሽበት ነገር ትክክል ነው ብዬ ባላምንም አንቺ ትክክል መስሎ ብታይሽም ትክክል ነው ብዬ ባላምንም አሁን ካሳየሽኝ ነገር አንጻር ግን ኦኬ ኖርማል ው ችግር የለውም። እስከ ዛሬ የሆነ አለ አይደለ እኔ ለምንድን ሆን የምትፈልገኝ ለምን ሆን የምታወራኝ ነገር ምን ሆን ብዬ ለመስማት እንጂ መጣው ከልብ የፈልገው አለ የምመጣው እስከዛሬ ድረስ እስካሁኗ ሰዓት ድረስ ማለት አለ አይደለም ምን ይፈጠር ይሆን ብዬ የሚፈጠረውን ነገር ለማየት እንጂ፣ ደስተኛው ሁኝ ወይም ደግሞ ደጋግመሽ ይቅርታ ጠይቀሽኛል ምናምን ያንን ነገር አምኝበት አይደለም የምመጣው። ምክንያቱም ሚባላባባላይ ለምስለች በሰው ቁስል እንጨት ስደድበት ሆን ብላ እያደረገችው፣ ለምን ለማስመሰል ትሞክራለች ብዬ ምን ሆን ሀሳቧ ብዬ ለማየት እሷማ ጨዋ ልጅ ስለሆነች ጨዋ እናቱ የወለደ ጨዋ ስለሆነች ልታስታርቅ ነው ጠራችን፣ እንጂ ከአንቺ ጋር ሱስ ሆኖባት አይደለም። ሁለተኛ ደግሞ ካሜራ ሱስ ያለባት አይደለችም እሷ። ካሜራ ሱስ ያለብሽ ካሜራ ችግር ያለብሽ አንቺ ነሽ እንጂ እሷ ካሜራ ችግር የለባትም። የካሜራ ሱስ የለባትም። የፎቶ ሱስ የለባትም። ግን ከልብሽ ይቅርታን ለመጠየቅ ምናምን የምትይው እሱን ተይው፣ እሱን እርሽው። እሷ ግን እሷ ምንም ያላጠፈች ምክንያት ሲሞ እየቆሸሸ ስለሆነ ምንም ያላጠፈች ምክንያት ሲሟ እየጠፋ ስለሆነ እምባ ያለቀሰች እዚጋ ሕዝብ ለማሳመን ወይም ደግሞ ሕዝቡ ይቅርታ ለመጠየቅ ነው እንጂ ኮ አንችን ቆሻሻ አንድ ተራ ሴት እሷ ለአንቺ አልቅሳ ሳይሆን ለራሷ ለህሌኗ ምንም ያልሰራች ስራ ምንም ያላጠፋች ጥፋት ስለተወቀሰች ነው እንጂ እሷ ለአንቺ ፋርታ ወይም ደግሞ ለአንቺ ይቅርታ ማለት አይደለም። እሷ ሂሌኗ ስለወቀሰና ና ሂሌኗ ደግሞ እሷ ያጠፋች ጥፋት የሌለ ነገር ስለተወራች ምንም እሷ እያጠፋች ምክንያት ስለሌለ እሷ ሰው ዝም ብሎ ከመረት ነሶ ስለሚያወሯት ነው እንጂ እሷ ለአንቺ ይቅርታ ለመጠየቃት እሷ ምን ይጎልባት? ደግሞ ከአንቺ ምን ይመጣባታል እሷ ከአንቺ ምንም ለእሷ የሚመጣ ነገር የለም። ቅንጣት የሚያክል ንፋስ አይመጣም ወደ እሷ ጋ። ግን እሷ የሚያስለቅሰው እውነቷ ነው። እውነቷ ነው የሚያስለቅሰው፣ ልቦናዋ ነው የሚያስለቅሳት። ለማንኛውም ማራዘሙን እንኳን አልችልም። ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ ነው የዛሬውን ቀጠሮ ያዝኩት፣ ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ ማለት ማመን ያለብኝን ወይም ደግሞ እኔ ማሳየት ያለብሽን ነገር አሳይተሽኛል። በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ ሰዓቱ አልደረስም። ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ የምወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ። አንድ በአንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ ምትኝ ነገር በሙሉ እንዲሁም ደግሞ በቃል አይደለ፣ ስትገናኙ የነበረበትን ሞመንት ሁሉ በደንብ ማየት ይፈልጋል። እራሴን ፍሪ ማድረግ ወይም ደግሞ ይሄ ችግር የለም በቃ ምንድን ነው ያልሽው? መጀመሪያ ንጹህ መሆን ስላለብኝ ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ እወስናለሁ። አሁን ግን መቼም አትጸፀችም፣ በዚህ ነገር መቼም አትጸፀችም። ያልኩሽንም ነገር እግዚአብሔርን ግን በጌታ ምንድን ነው ያልሽው አይደለም ግን በደንብ ሳያሳምን ነው ትቼዋለሁ፣ ትቼዋለሁ። ዘጠና ወይ አፋችሁ ከፍታችሁ ቀራችሁ የት ማለት ማመን ያለብኝን ወይም ደግሞ ማሳየት ያለብሽ ነገር አሳይትሽኛል በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ፣ ሰዓቱ አልደረስም። ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔም በደንብ የምወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ፣ አንድ በአንድ ሁሉም ነገር ከካሜራ ጀርባ እንዲሁም ደግሞ

ጉዞን ግን በደንብ ሳያሳምኔ ነው ትቼዋለሁ። ዘጠና ዘጠኝ ፐርሰንት አንድ ፐርሰንት አለኝ። ሁሉንም ከካሜራ በኋላ ሁሉም ነገር ታሳይኛለሽ። ስለዚህ ዘጠና ዘጠኝ ወይ